ስለ ኒውክሌር ኃይል ሲነሳ በአብዛኛው ሰዎች አእምሮ የሚመጣው አውዳሚ የሆነው የጦር መሳሪያ ነው። ለዚህ መነሻው ደግሞ በታሪክ አጋጣሚ ለጦርነት ጥቅም ላይ ሲውሉ በነበሩ አውዳሚ የኒውክሌር የጦር መሳሪያዎች ነው። በቀዝቃዛው የዓለም ጦርነት ጊዜም ስሙ አውዳሚና አጥፊ መሳሪያ ተደርጎ መነገሩ ኒውክሌር ሲነሳ ጨራሽና አጥፊ ተደርጎ እንዲታሰብ አድርጎታል። የደረሱ ትልቅ ጠባሳዎች አሁን የኒውክሌር ኢነርጂ ወይም ደግሞ ስለ ኒውክሌር ሲነሳ ያ መጥፎ ነገር ነው ቀድሞ በሰው ላይ የሚመጣ ማለት ነው። ይሄ ያለ አግባብ አላፍነት ባልተሞላበት መልኩ በመጠቀም ይሄ የደረሰ ጠባሳ እስከ ዛሬ ከትውልድ ውስጥ አልወጣም ማለት ነው። በዛ ምክንያት ነው የሚጠላ። ግን ሁሉም ነገር የራሱ ሳይድ ኢፌክትም የራሱ ጥሩ ነገርም አለው እውነታው ግን ኒውክሌር ለሰላማዊ አገልግሎት ሲውል ትልቅ የልማት አቅምን የሚያስገኝ የኃይል ምንጭ ይሆናል። ለሕክምና፣ ለግብርናው ዘርፍ ብሎም ለኢንዱስትሪው እንቅስቃሴ መሳለጥ የኒውክሌር ኃይል ሁነኛ መሳሪያ ነው። ኒውክሌርን ለሰላማዊ አገልግሎት በመዋል ተጠቃሚ መሆን ከመረጡ ሀገራት መካከል ደግሞ ኢትዮጵያ አንዷ ናት። በኃይል አቅርቦች ችግር የሚገጥምን የኢኮኖሚ ስብራት ለመጠገን ኢትዮጵያ የኒውክሌር ኃይልን እንደ መሳሪያ መጠቀምን ወጥናለች። የልማት እንቅስቃሴ የምናውለው የኒውክሌር ፕሮግራም የኢትዮጵያውያን የበለጠ የማደግና ወደ ብልጽግና ማማ ከፍ የማለት ፍላጎታችንን የምናሳካበት አንድ የልማት ኢንስትሩመንት አድርገን ነው የምንጠቀመው። ለሰላማዊ የልማት እንቅስቃሴ የምንጠቀም መሆኑን፣ ለተጨማሪ የኃይል አቅርቦት የምንጠቀም መሆኑን፣ ኢኮኖሚያችንን ለማንቀሳቀስ የሚያገለግል አንድ ተጨማሪ ሞተር አድርገን የምንጠቀም መሆኑን፣ በዚህ ሂደትም ዜጎቻችን በጣም ወደ ዘመነ ኢኮኖሚ ከፍ እያል የምንሄድ በኃይል አቅርቦት ምክንያት ችግር የሚገጥመውን ኢኮኖሚያችንን እና የእድገት ፍላጎታችንን የበለጠ ሊያስታግስ የሚችልና ተጨማሪ ኃይል ሊሆን የሚችል አቅም የምናበጅበት የራሳችን በራሳችን የምናድግበት እንቅስቃሴያችን ነው ማለት ነው። የአንዲት ሀገር ትልቅነትና ኋላ ቀርነቷ ባላት የኃይል አቅም ይለካል። የከፍታ ጉዞ ላይ ያለችው ኢትዮጵያ የኃይል አቅምን ለመገንባት የኒውክሌር ኃይልን እንደ አማራጭ ወስዳለች። የተለያዩ ሰፋፊ ፋብሪካዎች ተገንብቶ ሀገር ላይ የተሰፋፊ ስራዎች ተሰርቶ የሀገርን ኢኮኖሚ ሊያሻሽሉ የሚችሉ ኢነርጂዎች እንደ ሀገር መኖር አለባቸው ማለት ነው። ይህንን በማድረግ የተለያዩ አማራጭ የኢነርጂ ሶርሶችን በመጠቀም ማለት ነው። ከዚህ አኳያ ተጨማሪ የኤኔርጂ ሃይል ሀገር ታገኛለች። ኢትዮጵያውያን የተበረከተ በጣም ትልቅ ጸጋ ነው። ከዛ በኋላ ኢትዮጵያውያን ማዳበሪያ ከውጭ ማስገባት አይገባቸውም። የኢትዮጵያ ማኅፀን ለማዳበሪያ የሚሆን ጥሬ እቃም አለው። ስለዚህ በኢትዮጵያ ሀብት ማዳበሪያን በሀገራችን ማምረትና ከውጭ የሚገባውን የማዳበሪያ ምርት በማስቀረት በሂደትም ወደ ውጭ ለመላክ የሚያስችል አቅም መገንባት እንችላለን የሚለው የኢትዮጵያውያን የማደግ ፍላጎት የውስጥ መሻት እና የውስጥ አቅምን ገልጦ ያሳየ ነው ብሎ መናገር ይቻላል። የኢትዮጵያን ጸጋ ተጠቅሞ ማደግን፣ መለወጥን መነሻ ያደረገው ይህ ፕሮግራም በኃይል እጥረት የሚዘጉ ኢንዱስትሪዎችን ይታደጋል። በቅን ልቦና የታሰበ ማደግን፣ መለወጥን እና የኢትዮጵያውያንን ትልቅ ጸጋ ተጠቅሞ ማደግን መነሻ ያደረገ ፕሮግራም ስለሆነ በእርግጠኝነት ይሄ ተሳክቶ ደግሞ ኢትዮጵያውያን ከድህነት ወጥተው የ ተሳካ ሁለንተናዊ የብልጽግናችን እንደሚያረጋግጡ ማሳያ ከሆኑ ተጨማሪ አጀንዳዎቻችንና ፕሮግራሞቻችን አንዱ የኒውክሌር ፕሮግራሙ ነው ማለት ነው። የኒውክሌር ፕሮግራሙ የልማት ነው፣ ሰላማዊ ነው፣ ኢትዮጵያውያንን የሚያሰባስብ ነው፣ ተጨማሪ የኢኮኖሚ ሞተር የሚሆን ነው፣ ከድህነት መውጣታችንን የሚደግፍ ነው። ሁለንተናዊ ብልጽግናችንን እውን ለማድረግ የምናደርገውን ጉዞ የሚደግፍና የሚያሳካ ይሆናል ማለት ነው። ኢትዮጵያ የኃይል አማራጮቿን በማስፋት ምጣኔ ሀብታዊ እድገቷን ለማፋጠን ዘርፈ ብዙ ስራዎችን እየሰራች ትገኛለች።